ሰላም ጤና ይስጥልኝ ተመልካቾቻችን። ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምህረት መለሰ ነኝ። በቅድሚያም ዋና ዋና ዜና፣ በሚሻ ወረዳ የሞርሲጦ ከተማ ነዋሪዎች የንጹህ ውሃ አቅርቦት ችግር በማህበራዊና ኢኮኖሚ ሕይወታቸው ላይ ከፍተኛ ተጽዕኖ እያሳደረ መሆኑን ገለጹ። አመራሩ በአመለካከትና አስተሳሰብ አንድ ላይ ሆኖ ለትግበራ ውጤታማነት መስራት እንደሚገባ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ተናገሩ። በማዕከላ ኢትዮጵያ ክልል ባለፉት ሶስት ወራት ከ4.3 ቢሊዮን ብር ገቢ መሰብሰብ መቻሉን የክልሉ ገቢዎች ቢሮ ገለጸ። ወደ ዝርዝር ዜናዎች እናልፋለን፣ አብራችሁን ቆዩ። አመራሩ በአመለካከትና አስተሳሰብ ላይ አንድ ሆኖ ለትግበራ ውጤታማነት መስራት እንደሚገባ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ ተናገሩ። ዱናሞ ዮሐንስ ተጨማሪ አለው። በማዕከላዊ ኢትዮጵያ ክልል በሀዲያ ዞን የዞኑ ወቅታዊና ነባራዊ ሁኔታን እንዲሁም በንቅናቄ የሚመሩ ተግባራትን አፈጻጸም አስመልክቶ የግምገማ መድረክ ተካሂዷል። የግምገማው ሰነድ በዞኑ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ መሳይ ተስፋይ ቀርቦ ሰፊ ማብራሪያም ተሰጥቶበታል። በቀረበው ሰነድም ላይ አመራሩ ገንቢ ሀሳብና አስተያየቶችን የሰጠ ሲሆን ዞኑን የብልጽግና ተምሳሌት ለማድረግ የተጀመረውን ከመስፈንጠር ከፍታ ወደ ላቀም ምርታ መርህ ከግብ ለማድረስ አመራሩ በአንድ ገጽ ሆኖ ተግባራትን በቅንጅት መምራት እንዳለበትም ተጠናክቷል። በመጀመሪያው በሩብ ዓመት ስራ አፈጻጸም በሰው ተኮር ስራዎች የህዳሴን ግድብ መጠናቀቅ ተከትሎ የህዝብ ደስታ እንዲገለጽ የተመራበት ሁኔታ፣ ከድህነት ለመላቀቅና ከተሞችን ውብ ለማድረግ እየተሰሩ ያሉ ስራዎች እንዲሁም የገጠር ኮሪደር የተመራበት ሁኔታ በመልካም ጎን ተገምግሟል። በንቅናቄ የሚመሩ ተግባራትና መደበኛ ስራዎች እኩል ትኩረት ተሰጥቷቸው በቁርጠኝነትና በቅንጅት ሊመሩ እንደሚገባም ተነስቷል። ሚዲያን ለሰላም ለልማትና ለበጎ ነገር መጠቀም እንደሚገባም እንዲሁም የአመራሩ የሚዲያ ተሳትፎ የተሻለ ቢሆንም አሁን ላይ ብዙ የሚቀ ሩ ሂደቶች እንዳሉና ጤናማ የሚዲያ አንቂዎች የሚያደርጉት ተሳትፎ የተሻለ መሆኑም ተነስቷል። በማህበራዊ ሚዲያዎች ባሉባልታ የተጠመዱ አፍራሽ ኃይሎችን በመመከት ሂደት ላይ ያመራሩ ተሳትፎ በሚፈለገው ልክ አለመምጣቱና ሊሻሻል እንደሚገባም ተነስቷል። የመልካም አስተዳደር ችግር የሚስተዋልባቸው ተቋማት ችግራቸው መፍታትና አመራሩ ለተገልጋይ ተደራሽ መሆን እንዳለበትም ተነስቷል። ዞኑን የብልጽግና ተምሳሌት ለማድረግ ያሉንን ጸጋዎችና እድሎች በትኩረት በመያዝ መስራትና ማሰራት እንደሚገባና ከተረጂነት ለመላቀቅ የሚሰሩ ስራዎች ባህል ሊሆኑ እንደሚገባ ሰላም ተመላክቷል። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንየው በዚህ ወቅት እንደተናገሩት የተቋማትን ተልእኮና እቅድ በቅንጅታዊ ስራና በቁርጠኝነት ከመስራት አኳያ ክፍተት የሚስተዋልባቸው ተቋማት እንዳሉ በማንሳት እነዚህ ተቋማት ከችግራቸው በፍጥነት መውጣት እንዳለባቸው አሳስበዋል። አመራሩ በአመለካከትና በአስተሳሰብ አንድ ሆኖ ተግባራትን ተተክሎ መስራት እንዳለበት ገልጸው፣ እዚህም እዚያም የሚረግጡ ጥቂት አመራሮች ወደ ትክክለኛ መስመር ሊገቡ ይገባል ብለዋል። አቶ ማቴዎስ አክለውም በመፍጠንና በመፍጠር እሳቤ ውስጥ ሆነን እቅዳችንን በሁሉም መስክ ማሳካት መቻል አለበት ግንባታቸውን ብለዋል። ለገጠር የኮሪደር ስራ የተቋቋሙ የአብይና የቴክኒክ ኮሚቴ በፍጥነት ወደ ስራ ገብቶ ለዞኑ የተሰጠውን ኮታ አጠናቆ መስራት እንዳለበትም አቶ ማቴዎስ አሳስበዋል። በመድረኩም የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ፣ የዞኑ ምክር ቤት ዋና አፈ ጉባኤ ክብርት ወይዘሮ ቴነሽ ሙሉጌታ፣ የዞኑ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ መሳይ ተስፋዬ፣ የዞኑ አስተባባሪዎችና የዞኑ አመራር ፑል አባላት ተሳትፈዋል ሲል የዞኑ መንግስት ኮሚኒኬሽን ጉዳዮች ዘግቧል። በሚሻ ወረዳ የሞርሲጦ ከተማ ነዋሪዎች የንጹህ አቅርቦት ችግር በማህበራዊና ኢኮኖሚያዊ ህይወታቸው ላይ ከፍተኛ ተጽዕኖ እያሳደረ መሆኑን ገለጹ። ለምለም ዩኤል ተጨማሪ አላት። የሀዲያ ቴሌቪዥን በከተማው ተዘዋውሮ ካነጋገራቸው ነዋሪዎች መካከል አቶ አባይነ ኤሩሴ፣ አቶ ኤርሚያስ ተሰማ፣ አቶ ወርቆ ሄራንጉ ና ሌሎችም እንደገለጹት በከተማው ለረጅም ዓመት የቆየ የውሃ ተደራሽነት ችግር እንዳለ ገልጸዋል። የንጹህ መጠጥ ውሃ እጥረት በማህበራዊ ሕይወታቸው ላይ ጫና ከመፍጠሩን በላይ በኢኮኖሚያዊ እንቅስቃሴያቸው ላይም አሉታዊ ተጽዕኖ ማሳደሩን አንስተዋል። በጣም ብዙ ችግር ነው ያለው እንደ ልብሽ ደካማ በሽተኛ ውሀ አለ ብለሽ አንድ ጨርቅሽን አንጀብድፈሽ አለብሽም። ያው እርስ በራሱ እዛው እየተግማመነ የዕለት ጎሮሮ ብቻ ምንከታተለው። ሌላ ምንም ነገር በውሀ አካባቢ ምንም ነገር፣ ወንዝ አካባቢ ላይ ሁለት ምንጮች አሉ። አንደኛው ከደንጋሮ የሚመጣው ሁለተኛው፣ እዛው የሚመነጭ የጎለበተች ምንጭ ነገር አለች። በዛ በአህያ ጋሪ እየሄደ ሲያመጣ ድሮ በአስር አስር ብር እንገዛ የነበረው አሁን አስራ አምስት ነው በጣም እዚህ ጋር አሁን አብዛኛው ጊዜ ድብድብ ነው የሚሆነው። ባለጋሪዎች የሚሆኑት አሁን ወስዶ የሚሸጡት ባለጋሪዎች ናቸው። አብዛኛው እነሱ ማታ አዳር ነው የሚቀዱት። ሌሎቹ አሁን አቅም የማይችሉት ቢያንስ እስከ ሶስት ሰዓት እስከ አራት ሰዓት በወረፋ ነው የሚቀዱት። ችግር በውሃ በጣም የተቸገረ የተጎሳቀሎ ህዝብ ያለበት ከተማ ቢሆን ይህ ከተማ ነው። መደከመው ሹማግሌ ሴቶች ለአገልግሎታቸው ለኑሯቸው የሚጠቀሙትን ከቦኖ የሚቀዱበትን እድል በማጣት ከስራ ውጭ ሆነዋል። ምንጭ ምንት ከሌላም ቦታ ለመግዳት በተለይ በጋባ የሚሆንበት ሰዓት ከ8 ሰዓት እስከ 9 ሰዓት ባለው ሰዓት ነው። ከቤት ጀርካን ይዞ አያጋሪ ይዞ ለውሃ ፍላጎት የሚሄዱ ከወንዝ ነው ውሃ ሚንቀዳ ከዛ ባያጋሪዎች ነው ልጆች ሲያመጡ በሀያ ብርና በአስራ አምስት ብር እየገዛን አለ ነው። ችግሩን ለመፍታት የተለያዩ አካላት ተደጋጋሚ ጥረት ቢያደርጉም ዘላቂ መፍትሔ ማበጀት እንዳልተቻለ የገለጹት ነዋሪዎቹ የችግሩ ስፋት እየጨመረ በመሆኑ መንግሥት ዘላቂ መፍትሔ እንዲፈልግላቸው ጠይቀዋል። አለው ይሄ ጉዳይ በአጭር ጊዜ ቢሰራ የሚመለከተውም ክፍልም ደግሞ ትብብር ቢያደርግ ጥሩ ነው ይላለሁ። ለዚህ ህብ የሚመለከተው አካል መፍትሔ ቢያገኝና መፍትሔ ቢያበጅ ያለ ውሃ አንድም ነገር ሊንቀሳቀስ የማይችል መሆኑ ማንም አካል የሚያውቅ ስለሆነ ይሄ ሕዝብ ያለበት የመንግስት አካል በመሆኑ

ችግሩን አስመልክቶ የምሻ ወረዳ ውሃ ማዕድንና ኤነርጂ ጽፈት ቤት ምክትል ኃላፊ አቶ ተመስገን ወልደ ዮሐንስ በሰጡት ምላሽ በወረዳው የንጹህ መጠጥ ተደራሽነት ዝቅተኛ መሆኑን ተናግረዋል። የወረዳው የውሃ ሽፋን 32.5 በመቶ ከነበረበት ወደ 35 በመቶ ዝቅ ማለቱን የገለጹት አቶ ተመስገን ይህም በከተሞች አገልግሎት ሲሰጡ የነበረው የውሃ መስመሮች መበላሸታቸውን መሆኑን አብራርተዋል። የውሃ ተደራሽነት ችግርን ለመፍታት ህብረተሰቡን በማሳተፍና ከተለያዩ ድርጅቶች ጋር በመወያየት ላይ እንደሚገኙም አክለዋል። ወረዳ የመጠጥ ውሃ ሽፋን በጣም ዝቅተኛ ደረጃ ላይ ነው ያለው። ለዚህም ምክንያቱ በፊት አገልግሎት ሲሰጡ የነበሩ ተቋማት አሁን ላይ አቋርጦ ነው ያሉት። ሶስት ከተማ ላይ በሶስቱም ከተማ ሚሻ ወረዳ የሚገኙ ሶስት ከተማ ነው እነሱም ላይ ያሉት ተቋማት በተለያዩ ብልሽቶች አገልግሎት ተቋርጠዋል። በዛ ምክንያት መጀመሪያ ሰላሳ ሁለት ነጥብ አምስት ደርሶ የነበረው አሁን ላይ ሰላሳ ነጥብ አምስት ላይ ነው ስፔሻሊ እንደ ሞርሶ ከተማ ተጨማሪ ጥናት እንዲደረግ ከዞን ጋም ተናበል ለሚቀጥሉ ጊዜያት ላይ በወርልድ ባንክም በተለያዩ ድርጅቶችም ሊሰራ ይችላል በሚል በቦሮል በከርሰ ምድር ውሃ ጥናት እያስደረግን ነው። በምትቀጥሉት ጊዜ ላይ የምሰራ ጥናቱን አዘጋጅተን ለሚመጡ ድርጅቶች ሼል ዶክመንት አዘጋጅተን ጠብቅ ሆናል። የሚሻ ወረዳ ምክትል አስተዳዳሪ አቶ ታሪኩ ጡምደዶ በበኩላቸው በወረዳው በሚገኙ በሶስት ከተሞች የውሃ ተደራሽነት ችግር እንዳለባቸው ተናግረዋል። ቀደም ሲል አገልግሎት ሲሰጡ የነበሩ የውሃ ፓምፖች መበላሸታቸውን ጠቁሞ ይህም ሰፊ በጀት የሚጠይቅ እንደሆነም ኃላፊው ገልጸዋል። ችግሩን በዘላቂነት ለመፍታት የአጭር ጊዜና የረጅም ጊዜ እቅድ በመያዝ በትኩረት የተሰራ መሆኑን ያስረዱት አቶ ታሪኩ የውሃ ተደራሽነት ችግርን ለመፍታት ባለድርሻ አካላት ድጋፍ እንዲያደርጉ እንዲቆም ጥሪ አቅርበዋል። ሰፋ ያለ የውሃ ችግር ነው ያለው። በተለይም እንደ መወስጦ ከተማ ከተጠቃሚ ብዛትም ከህብረሰብ ብዛትም አንፃር ሰፋ ያለ የውሃ ችግር አለ። ስለዚህ ይህንን ችግር በአጭር ጊዜ እና በረጅም ጊዜ ሊፈታ ይችላል ብለን ይዘናል። እንደ ወረዳ ቢያንስ በአጭር ጊዜ ለመፍታት አንዱ ፓምፕ በህብረሰብ ተሳትፎ እና በወረዳ ድጋፍ አንድ ፓምፕ እንዲገዛ የማድረግ ስራ እቅድ ይዘን ያለ ነው። ይህ በአጭር ጊዜ ይፈታል ብለን ያሰብነው ነው። በረጅም ጊዜ ይፈታል ብለን ታሰበው ደግሞ እንደ ድል ሆኖ የዓለም ባንክ ይዘዋል። በአስር አመት የሚሰራ በአስር አመት ውስጥ ተሰርቆ ተሰርቶ የሚያልቅ ፕሮጀክት የዓለም ባንክ ይዘዋል። እንድን ኃላፊነት ወረዳ ብቻ ሳይሆን ሌሎች ባለድርሻ አካላትም ዞንም ክልልም ድጋፍ ቢያደርግና ለህብረተሰባችን ተገቢ አገልግሎት መስጣት የምንችልበት ሁኔታ ቢመቻች የሚል ጥሪ መልእክት ነው የሚያስተላልፈው አለም አቀፍ እጅ መታጠብ ና መጸዳጃ ቀን በክልሉ በተለያዩ ዝግጅቶች እንደሚከበር የማዕከላዊ ኢትዮጵያ ክልል ጤና ቢሮ ገለጸ ተጨማሪ አለን የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በሰጡት መግለጫ በዓሉ በዓለም አቀፍ ደረጃ ለ17ኛ ጊዜ በኢትዮጵያ ደግሞ ለ16ኛ ጊዜ እንደሚከበር አንስተዋል። እንደ ሀገር የጤና ኤክስቴንሽን ፕሮግራም ተግባራዊ መደረግ ከተጀመረበት አንስተው ተላላፊ የሆኑ በሽታዎች በመከላከል ረገድ በርካታ ስራዎች ሲሰራ መቆየቱን ገልጸዋል። ይህ በዓል ሲከበር በቀጣይ በዚሁ ተግባር ላይ ምን አይነት ትኩረት መደረግ አለበት የሚለውን ለመለየት የሚያግዝ መሆኑን አቶ ሳሙኤል ገልጸዋል። ለ አስራ ሰባተኛ ጊዜ እንደ ሀገር ለ አስራ ስድስተኛ ጊዜ የሚከበር በተለይ በሚያድጉ ሀገሮች ላይ ኢትዮጵያን ጨምሮ ባሉበት ከዚህ ተላላፊ የሆኑ በሽታዎች መከላከል የምንችልባቸው ዋና መስረት ተብሎ በሀገራችንም ብዙ ስራዎች ሲሰሩ ያሉት በተለይ ጤና ኤክስቴንሽን ፕሮግራማችን ከጀመረ ነው ወዲህ እነዚህን ተግባራት መስረታዊ ለውጥ በሚያመጣ ደረጃ ላይ ሲሰሩ የቆዩበት ሂደት አለ። በዋናነት ዛሬ ይህንን ስናቀርብ በክልላችን ከመጸዳጃ ቤትም ሆነ ከመጸዳጃ ቤት ውጪ ያሉ እጅ መታጠብን ታሳቢ ያደረገ ስራ ስንነጋገር ቀጣይ ላይ ምን መስራት አለብን የሚለውን ነገር ታሳቢ ያደረገ ነው። እጅ መታጠብ በዋናነት ከተቅማጥ በሽታ ጋር ተያያዥነት ያላቸውን ሰላሳ በመቶ የመተንፈሻ አካል ችግሮችንም ደግሞ ሃያ በመቶ እንደሚቀንስ አብራርተዋል። ቢሮ ከክልሉ ትምህርት ቤት ጋር በመተባበር ከሽንት ቤት መልስ ተማሪዎች እጃቸውን እንዲታጠቡ የማስተማር ስራ እየተሰራ እንደሚገኝ ጠቁመዋል። የትምህርት ቤቶች ላይ የምንሰራው ነው ትምህርት ቤት ላይ የምንሰራበት ሂደት ውስጥ በ በያንዳንዱ ትምህርት ቤት ከመጸዳጃ በኋላ ውሃ የሚጠቀሙበት ስራ ያው ትምህርት ቢሮ በ በጋራ እየሰራ ነው። እኛ የማስተማሩን ስራ የ የመስራት ስራ እየሰራ ነው ያለንበት ስናይ እነዚህ ውሃ በእጅና ሳሙና መታጠብ ከተቅማጥ ከተላላፊ በሽታዎች ከመተንፈሻ አካል ከሌሎችም ወደ አዲስ እንመጡት ባጠቀል የመከላከል ስራ የተሻለ ነገር ያረጋል ማለት ነው። በዓለም ደረጃ ከአንድ ነጥብ አራት ሚሊዮን በላይ ህጻናት በየአመቱ በአምስት አመት እድሜያቸው ከዚሁ ተያያዥነት ባላቸው ችግሮች ህይወታቸውን እንደሚያጡ ጥናቶች ያሳያሉ የሚሉት ኃላፊው፣ ይህንንም ለመከላከል እንደ ሀገር የተጀመረው ንጹህ ኢትዮጵያ ኢንሴንቲቭ ውጤት እያመጣ ነው ብለዋል። እንዳለም ሆነ በሀገር ደረጃ ላይ በየአመቱ ብዙ ህጻናት በተለይ አምስተኛ አመት እድሜያቸውን የልደት ጊዜያቸውን ሲያከብሩ የሚሞቱ አሉ። ጥናቶች እንደሚያሳዩት በተለይ ከአንድ ነጥብ አራት ሚሊዮን በላይ በየአመቱ አምስተኛ አመት የልደት ባህላቸውን ሲያከብሩ ከዚህ ጋር ተያያዥነት ባለው ችግሮች ህይወታቸውን የሚያጡበት አለ ማለት ነው። ስለዚህ ምን መደረግ አለበት የሚለው ነው በዋናነት ያው ከዚህ በፊት የጤና ኤክስቴንሽን ፕሮግራም እንደተጠበቀ ሆኖ በሀገር ደረጃ ላይ ጽዱ ኢትዮጵያ ተብሎ ሲታስብ የክቡር ጠቅላይ ሚኒስትሩ ኢኒሽቲቭ በክልላችን ከዚህ በፊት ሲ ሲሰራ የነበረውን ሊያሳድግ በሚችል ደረጃ ላይ ጽዱ ቤተሰብ፣ ጽዱ መንደር፣ ጽዱ ወረዳ፣ ጽዱ ክልል እንፈጥራለን። እና ሀገር ተምሳሌት እንሆናለን ብለን በክልል ደረጃ ላይ ስንሰራ የዘንድሮን በዓል ይሄ መጸዳጃ ቤት መጠቀም ዘመናዊነት ነው፣ እጃችን ሁል ጊዜ ባግባቡን መታጠብ ተምሳሌት እንሆን ብለን ያን ነው። በተለይ ጤና ኤክስቴንሽን ፕሮግራማችን ላይ ያሉ ፓኬጆች ውስጥ የምንተገብራቸው ነው። በእኛ ክልል በጣም ጥሩ ጥሩ ስራዎች አሉ። የሴቶች ልማት ህብረት የጤና ኤክስቴንሽን ባለሙያዎችና የመጀመሪያ ደረጃው ሆስፒታሎች ከጤና ኬላዎች ጋር ያላቸውን ትስስር በማጠናከር ተግባሩን በቀጣይነት ማሳካት እንደሚቻል አቶ ሳሙኤል ገልጸዋል ሲል ባልደረባችን ሙላልም ቀጭኔ ዘግቧል። በማዕከላ ኢትዮጵያ ክልል ባለፉት ሶስት ወራት ከአራት ነጥብ ሶስት ቢሊዮን ብር ገቢ መሰብሰብ መቻሉን የክልሉ ቢሮ ገለጸ። ምንትዋብያሱ ተጨማሪ አላት። የቢሮው ኃላፊ ወይዘሮ ቀመሪያ ራሻድ እንደገለጹት ቢሮው የክልሉን የገቢ አማራጮችን በማስፋትና ገቢን አማጦ በመሰብሰብ የህብረተሰቡን የልማት ጥያቄ ለመመለስ እየሰራ ነው። የክልሉን ስልሳ በመቶ ወጪ በውስጥ ገቢ ለመሸፈን ግብ ተይዞ እየተሰራ መሆኑን ጠቁመው ለዚህም በክልሉ ያለውን የገቢ አማራጭ ለማስፋት እየተሰራ መሆኑን ተናግረዋል። በክልሉ በተያዘው በጀት አመት ከተለያዩ የገቢ አማራጮች 23.7 ቢሊዮን ብር ለመሰብሰብ መታቀዱን ጠቁመው በመጀመሪያ ሩብ አመት አራት ነጥብ ሶስት ቢሊዮን ብር ገቢ ተሰብስቧል ብለዋል። በ2018 እንደ ክልላችን ወደ ሀያ ሶስት ነጥብ ሰባት ቢሊዮን ነው ገቢ ለመሰብሰብ የታቀደው። ይሄ በተለያዩ አማራጮች ነው። በጠቅላላው ይህን ያህል ነው ለመሰብሰብ ያቀድ ነው። ያው በዚህም መሰረት እቅዱን በየሩብ አመቱ ተከፋፍሎ ታቅዷል። በመጀመሪያው ሩብ አመት ወደ አምስት ቢሊዮን ነው የታቀደው ለመሰብሰብ አራት ነጥብ ሶስት ቢሊየን መሰብሰብ ተችሏል። የክልሉ የውስጥ ገቢ አቅም በየጊዜው እያደገ መምጣቱን የተናገሩት ኃላፊዋ ለዚህም የገቢ አሰባሰብ አሰራርን ማዘመንና የማህበረሰቡ ግንዛቤ እያደገ መምጣቱን በምክንያትነት ጠቅሰዋል። በክልሉ ከአጠቃላይ ገቢ 47 በመቶ የሚሆነው ከተጨማሪ እሴት ታክስ ግብር ከፋዮች ከቫትና ከደረሰኝ የሚሰበሰብ መሆኑን ገልጸው ህብረተሰቡ፣ ስለ ግብር ያለው ግንዛቤ እያደገ ቢመጣም ደረሰኝ በመቀበል ረገድ ውስንነቶች እንዳሉ ተናግረዋል። ይህም ክልሉ ከሚያመነጨው ገቢ የሚጠበቅበትን መሰብሰብ እንዳይችል እንደ ምክንያት መሆኑን አስረድተዋል። ይህን ችግር ለመፍታት ህብረተሰቡ ላገኘው አገልግሎት ደረሰኝ የመጠየቅ ባህሉ እንዲዳብር፣ ግብር ከፋዩም ግዴታውን በታማኝነት እንዲወጣ ቢሮ ግንዛቤ የመፍጠር ስራ በስፋት እያከናወነ ይገኛል ብለዋል። ከዚህ በተጨማሪ የገቢ ግብር ህግን ተላልፈው የሚገኙትን በተጨባጭ መረጃ በመያዝ ተጠያቂ የማድረግ ስራዎች ተጠናክረው እንደሚቀጥል ገልጸዋል። በክልላችን አጠቃላይ ገቢ ለመሰብሰብ ከታቀደው እቅድ አንጻር 47 ፐርሰንቱ ከቫት ነው የሚሰበሰበው። ስለዚህ እነዚህ ታክስ በተጣለባቸው ግብር ከፋዮች ይሄንን የሚሰበስቡት በደረሰኝ አማካኝነት ነው። ነገር ግን እዚህ ጋር በጣም መሰረታዊ ችግር አለ። እንደኛ ክልል ደረሰኝ የመቁረጥ ባህል በጣም ገና ነው ማለት ነው። ስለዚህ ይሄ ትልቅ ወንጀልም ነው። ቀጣይ በጣም እንደ ክልልም ትኩረት አድርገን የምንሰራው እዚህ ላይ ነው። ግብርን በወቅትና በታማኝነት መክፈል ልማትን ማጠናከር ነው ያሉት በሆሳዕና ከተማ ሴሽዱና ቀበሌ ነዋሪ አቶ ደምሴ አዱኛ በበኩላቸው በየዓመቱ የቤት ግብራቸውን በወቅቱና በታማኝነት እንደሚከፍሉ ተናግረዋል። ግብርን በወቅቱና በታማኝነት አለመክፈል እድገትን ወደ ኋላ እንደሚጎትት ጠቅሰው በዘርፉ ይስተዋል የነበረውን ህገወጥ አሰራር ለመከላከል የግብር አሰባሰብ ስራውን ለማዘመን የተሰራው ስራ የሚበረታታ መሆኑን ተናግረዋል። ግብር እንግዲህ ለአንድ ሀገር ልማት ወሳኝ ነገር ነው። በየደረጃችን የሚመለከተንን የመንግስት ግብር ኢኮኖሚ የሚያመነጨውን ያህል ግብር እንደማትሰበስብ ሀገራችን የታወቀ ነው። ኢኮኖሚውን የሚያመነጨውን ያህል ግብር አለመሰብሰቧ ደግሞ በልማት ላይ ክብልቅ ትልቅ እንቅፋት ስለሚሆን ኢኮኖሚ ያመነጨውን ግብር ለመሰብሰብ በእርግጥ ከቅርብ ጊዜ ወዲህ እየተሻሻለ እየመጣ ነገር አለ። ያ ጥሩ ነው። በዚሁ መሰረት እኔም እንግዲህ የሚመለከተኝን ይዞታ ስላለኝ ቦታ ስላለኝ የቦታ ግብሩን የ2018ን ነው ለመገበር የመጣወት ተስተናግጃውን ጨርሼ እየወጣው ነው። በከተማው ጃሎና አረሞ ቀበሌ በልብስ ስፌት ስራ ላይ የተሰማረችው ወይዘሪት ሰላማዊት ዮሴፍ በበኩሏ ግብርን በወቅቱና በታማኝነት መክፈል ልማትን ማፋጠንና ህዝብን ተጠቃሚ ለማድረግ ያግዛል ብላለች። እንደዚያ ዘገባ ከከተማው የልማት ስራዎች ተጠቃሚ በመሆኔ የሚጠበቅብኝን ግብር በወቅቱ በመክፈል ግዴታዬን እወጣሉ ያለችው ወይዘሪት ሰላማዊት ግብርን በወቅቱና በአግባቡ የመክፈል ባህል መጠናከር እንዳለበት ተናግራለች። እንደ ሀገር እድገትም እና በሀገሪቱ ላይ ያለውን የትኛውንም የእድገት ደረጃዎችን ስራ አብሮ ከመንግስት ጋር ለመስራት የሚያፋጥን ሂደት ነው ብዬ አስባለሁ። ግብራችን በጊዜ መክፈል የሀገሪቱን እድገትና ልማት በማፋጠን ግዴታም ውዴታም ስለሆነ አብሮ ከመንግስት ጋር ያለውን ነገር ለማሳደግ በጊዜ መክፈል ኃላፊነት ስላለብኝ ከፍያለው። ኢትዮጵያን ከበለጸጉ ሀገራት ተርታ ለማሰለፍ መሰረት የሚጥሉ ግዙፍ ሀገራዊ የልማት ፕሮጀክቶች በተያዘላቸው ጥራትና የጊዜ ገደብ እንዲጠናቀቁ የተጠናከረ ድጋፍና ክትትል እንደሚያደርጉ የህዝብ ተወካዮች ምክር ቤት አባላት ገለጹ። ተጨማሪ አለን። ኢትዮጵያ የህዳሴ ግድብን አጠናቃ ባስመረቀችበት ማግስት የጉባ ብስራቶች የሆኑን የ30 ቢሊዮን ዶላር ግዙፍ የልማት ፕሮጀክቶችን ይፋ አድርጋለች። እነዚህም ፕሮጀክቶች የማዳበሪያ ፋብሪካ፣ የቢሾፍቱ ዓለም አቀፍ አውሮፕላን ጣቢያ ግንባታ፣ የኒውክሌር ኃይል ማበልጸጊያ፣ የጋዝ ማምረት፣ የነዳጅ ማጣሪያ ና በስድስት አመታት ውስጥ ከአንድ ነጥብ አምስት ሚሊዮን በላይ የቤቶች ግንባታ ናቸው። ፕሮጀክቶቹ ለዜጎች ሰፊ የስራ እድል በመፍጠርና ና የውጭ ምንዛሬን በማስቀረት ለህዝብ የመልማት ፍላጎት ምላሽ የሚሰጡ መሆናቸውን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ከምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ አገራዊ ፕሮጀክቶች የኢትዮጵያን ኢኮኖሚ በመሰረታዊነት የሚቀይሩ መሆናቸውን ገልጸዋል። የህዝብ ተወካዮች ምክር ቤት አባል ዶክተር መብራቱ መለስ ለይዚያ እንዳሉት የማዳበሪያ ፋብሪካን ጨምሮ ትላልቅ አገራዊ የልማት ፕሮጀክቶች የውጭ ምንዛሬን በማስቀረት የኢትዮጵያን ብልጽግና የሚያረጋግጡ ናቸው። ግዙፍ ሀገራዊ ፕሮጀክቶች የኢትዮጵያን የኢኮኖሚ ሽግግር የሚያፋጥ የሚያጋጥኑ ወሳኝ እርምጃዎች መሆናቸውን ገልጸዋል። ሌላው የምክር ቤት አባል ዶክተር አለሙ ጎንፋ ፕሮጀክቶቹ ኢትዮጵያ ለረጅም ዘመናት ስሟ በድህነት ሲጠቀስ የነበረበትን የታሪክ ምዕራፍ የሚቋጩ በሌላ ገጽታ የሚያስተዋውቁ መሆናቸውን አንስተዋል። ግንባታቸው የተጀመሩና በሂደት ላይ ያሉ ግዙፍ የልማት ፕሮጀክቶች ኢትዮጵያን ካደጉ ሀገራት ተርታ የሚያሳልፉ መሆናቸውን ገልጸዋል። የኢትዮጵያውያን በጎ ገጽታ ይገነባሉም ብለዋል። ኢትዮጵያ መካከለኛ ገቢ ወዳላቸው ሀገራት ውስጥ ለመሰለፍ ምታደረገውን እንቅስቃሴ የሚያግዙ ናቸው። እነዚህ ፕሮጀክቶች ተፈጻሚ መሆን የኢትዮጵያንም የኢኮኖሚ ትራንስፎርሜሽን ወይም ሽግግር እጅግ በጣም ያፋጥነዋል ብለን እናስባለን። የ30 ቢሊየን ዶላር ፕሮጀክቶች በተለያየ ቦታ ታውጀዋልም ተጀምረዋልም። ይሄ እንግዲህ ከፍተኛ ውጤት የሚያመጣና ኢትዮጵያን ከዓለም ተርታ የሚያሰልፋት ፕሮጀክት ነው። የምክር ቤት አባል አዲሱ አሰፋ ኢትዮጵያ ከራሷ አልፋ ለአፍሪካ ትሩፋት የሚሆኑ የልማት ፕሮጀክቶችን እውን ማድረጓን ገልጸዋል። ሀገራዊ የልማት ፕሮጀክቶች በተያዘላቸው ጊዜና ጥራት ተጠናቅ ለአገልግሎት እንዲበቁ የተጠናከረ ድጋፍና ክትትል እንደሚያደርጉም አረጋግጠዋል። እንደ ኢዜአ ዘገባ የምክር ቤቱ አባላት ዶክተር መብራቱ መለሰ እና ዶክተር አለሙ ጎንፋ ምክር ቤቱ በህገ መንግስቱ በተሰጠው ስልጣን መሰረት የፕሮጀክቶችን ገቢራዊነት ይከታተላል ብለዋል። እነዚህ ፕሮጀክቶች ኢኮኖሚያዊ ፋይዳቸው ለህዝብ ተጠቃሚ እንዲሆኑ የመከታተልና የመቆጣጠር እንዲሁም ድጋፍ የመስጠት ኃላፊነት አለብን። ፕሮጀክቶችን አዋጭነታቸውን የመከታተል፣ የመቆጣጠር ቶሎ ተፈጽመው ህብረተሰቡ ተጠቃሚ እንዲያደርጉ መስራት የሚጠበቅብንን ለመስራት እንግዲህ ዝግጁ ነን። እነዚህ ቅዶች ተግባራዊ መሆናቸውን በሚመለከታቸው ቋሚ ኮሚቴዎች በኩል የተወካዮች ምክር ቤት ከፍተኛ የሆነ ክትትልና ድጋፍ የሚያደርግ ይሆናል። ከፋይናንስ አንጻር፣ ከሰው ሀብት አንጻር፣ ከጊዜ አንጻር ሲታይ ከፍተኛ ኢንቨስትመንት የሚካሄድበት ፕሮጀክት በመሆኑ ምክር ቤቱ ይህንን ከፍተኛ ትኩረት በመስጠት በተሰጠው ህገ መንግስታዊ ስልጣን የመከታተል ስራውን በከፍተኛ ይሰራል። ከሀዲያ ቴሌቪዥን ስትከታተሉት የነበሩ ዜናዎቻችን ይህንን ይመስሉ ነበር። ከቀሪ የሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ